ሰላም ጤና ይስጥልኝ። የተወደዳችሁ እና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾች በያላችሁበት የዓለም ትጉሉ ሰላምታ የተረሳችሁ አድማጮቻችን ተመልካቾቻችን፣ ለዛሬ ሐሙስ ምሽት ይመጥናቸዋል ያልኳቸው አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። እንደተለመደው መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹ አልፋለሁ። መረጃን የማስቀድምላችሁ እንደሚታወቀው የሀክሞች ጥያቄ ዛሬም በኢትዮጵያ ቀጥሏል። በተለያዩ ቦታዎች ላይ ብልጽግና ሀክሞቹን እያሰረ እያዋከበ የቅጥር ማስታወቂያዎችንም እየለጠፈ ይገኛል። ነገር ግን እሱ በሚፈልገው ልክና በአሰበው አይነት አካሄድ የሚቀጠርለትን ሀክምም ዶክተርም አላገኘም። ከዚህ በተጨማሪ ፕሮፓጋንዳዎችን ለመስራት በየሀኪም ቤቱ ጋውን በማስለበስ ስራ ላይ እንዳሉ በማስመሰል ፕሮፓጋንዳ እየሰሩም እንደሚገኙ ተገልጿል። ሐኪሞችን በልተው የመኖር ጥያቄን የፖለቲካ ታርጋ የሰጠው አገዛዙ በተለያዩ ሆስፒታሎች የቅጥር ማስታወቂያዎችን እንግዲህ ለጥፏል። ይሄም መልስ አላገኘም። የተለያዩ የኢትዮጵያ ሆስፒታሎች እና እንግዲህ ከመቀሌ እስከ ሲዳሞ ከባሌ እስከ ጎንደር የአክሞች አመለካከት አንድ አይነት ጥያቄ እንደሆነ የሚታወቅ ጉዳይ ነው። ተነጋግረው አስበውበት ተወያይተውበት ነው ጥያቄ እየጠየቁ ያሉ። ጥያቄያቸው አንድ አይነት ነው። የመኖር ጥያቄ ነው። ከዚህ ውጭ የፖለቲካ ጥያቄ አይደለም። መንገድ የመዝጋት አይደለም። የስልጣን ጥያቄ አይደለም። አገዛዙ እንግዲህ ይሄንን ኢትዮጵያ የጤና ባለሙያዎችን ጥያቄ በተለያዩ አይነት አቅጣጫ ለመጥለፍ እና ህብረተሰቡ ውስጥም እንዲገባና ና ህብረተሰቡ ሐኪሞቹ የህብረተሰቡን ጥላቻ ግምት ውስጥ በማስገባት ህክምናን እንዳይሰጡ አገልግሎት እንዳይሰጡ አድርጓል የሚል ዘመቻዎችንም ጀምሮ ነበር። አልተሳካለትም። ህዝቡ ይሄንን እንዳልተቀበለ ነው እንግዲህ አድማጮቻችን እየተረዳ ነው። በሌላ መረጃ ጌታቸው ረዳ እንግዲህ ከአምባሳደር ሬዲዋን ሁሴን ጋር መጥና ሰፊ የሆኑ ነው መልእክቶችን እያስተላለፉ የሚገኙት። ጠቅላይ ሚኒስትር አብይ አህመድ እንግዲህ አምባሳደር ሬዳዋን ሁሴንን ጌታቸው ረዳን ነካክተው ነካክተው እንዲያወራ ምስጢሮችን እንዲያወጣ፣ ህዋቶችን እንዲያበሽቅ፣ የህዋቶች ምስጢር እንዲወጣ በተለያዩ ሁኔታዎች በተለያየ ፍሪ በሆነ መንገድ ሚዲያ ላይ እያቀረቡ አንዳንድ ምስጢሮቹን እየዘረገፈ ያለበት ሁኔታን ያለው የወልቃይት ጉዳይንም አንስቶ አልጌታቸው ራያ ጠለምትን አስተዳደር ማፍረስና ተፈናቃዮችን መመለስ ከዛ ወደ ወልቃይት እንገባለን ብለን ነበር። ነገር ግን መከላከያ ሪፈረንደም ሊያካሄድ ነው ተብሎ ቀር ብሏል። እንግዲህ ወደ ጠለምት እየተመለሱት ተፈናቃዮቹ ተመልሶ ተፈናቅሏል ያሉት ደግሞ ዶክተር ደብረጽዮን ናቸው። ምክንያቱም ደግሞ የአማራ አስተዳደሮች ስላልፈረሱ ነው ነው የሚሉ እነሱ እንግዲህ፣ አሁን ራያ አካባቢ አስተዳደርን አፍርሷል። ራያ አካባቢ አስተዳደርን አፍርሶ ተፈናቃዮችን ወደ ቦታ የመመለስና ታጣቂዎችን ወደዛ አካባቢ ላይ የማስገባት ስራን ሰርተዋል። ጠለምትና ወልቃይትም እንደዛ መስራት ነበረብን የሚል ቁጭት አለበት ጌታቸው ረዳ እንግዲህ ጌታቸው የሚቆጨውም ፕሪቶሪያን የፈረምኩት ሳልዋጋ የምሰራውን ስራ ነበር። ወልቃይትን ባለማፍረሱ ተቆጭቷል። እንግዲህ የተከዘ ዘብ አደረጃጀትን ግን ለማንሳት አልፈለጉም። ወልቃይትን የሚጠብቅ የተከዘዘብ እጣ ፋንታው ምን ይሆናል የሚለው ምን ሊያደርስ ይችላል። ወልቃይትን ለማፍረስ እና የወልቃይትን መዋቅር ለማፍረስ እነ ጌታቸው ረዳ ሲንቀሳቀሱ የተከዘ ዘብ የተባለው ምን ሊያደርስ ይችላል? በሶ ጨብጧል ወይስ ቲማቲም ነው በእጁ ያለው? የምለውን ግምት ውስጥ እንኳን አስገብቶ እንዴት ነው ምናምን የሚል ነገር አልሞት ባይ ተጋዳይነት እንኳን ይፍጨረጨራል ወይ አላሉም። የንቀታቸው ብዛት። በሌላ መረጃ በደብረ ኤልያስ ፋኖ ወደ ከተማ ዘልቀው ገብቶ በመንግስት ፖሊስ ጣቢያ ላይ እንግዲህ ጥቃት አድርሷል። ፖሊሶች መቁሰላቸውም ከአካባቢ የሚወጡ መረጃዎች ይጠቁማሉ። በሰሜን ጎጃም ዳጊ ላይም ወታደራዊ ካምፕ ተመጥቷል። ጉዳትም ደርሷል። በተመሳሳይ ወደ አዲስ ቅዳም ከተማም ገብቶ ጥቃት አድርሷል። ፋኖቹ በእስቴ መካነ ኢየሱስ ከተማም ውጊያ መደረጉን መረጃዎች ይጠቁማሉ። በተመሳሳይ በሸዋሮቢት ቀወት ወረዳ ብልጽግና አመራሮች ላይ ጥቃት ደርሷል። እንግዲህ ዛሬ በሸዋሮቢት መካነ መኪና ቆሞ ፍተሻ እየተደረገ ይገኛል። ሁለት የብልጽግና አመራሮች ሲቆስሉ በርካቶች እንግዲህ ወታደሮችም እንደተመቱ ነው እየተገለጸው። እንግዲህ የቀውት ወረዳ አስተዳደሮች ዋና የወረዳ አስተዳደር እና ምክትሉም እንደዚሁም በሌሎች የስራ ዘርፍ ላይ ያሉት ወታደራዊ ካምፕ የአድማ ብተና ካምፕ ውስጥ ነው የሚኖሩት። ይሄ አድማ ብተና ካምፕ ነው፣ እንግዲህ ፋኖቹ ዘልቆ በመግባት እነዚህን አመራሮች ያቆሰሏቸው በሆስፒታል መግባታቸው ነው እንግዲህ የተሰማው። በጣም በሚያሳዝን ሁኔታ እንግዲህ እናረጋ ከበደ እንደዚህ አይነት ጭንቅና እንደዚህ አይነት መከራ አመራሮቹ ላይ የደረሰ ባለበት ሰዓትና እና መኖሪያ ቤታቸው እንኳን ገብቶ መውጣት እንደማይችሉ እና ከቤተሰቦቻቸው ጋር እንኳን መገናኘት ባልቻሉበት ሰዓትና ወቅት ላይ ክልሉ ላይ አንጻራዊ ሰላም አምጥተናል ፋኖን በትነናል ብሎ ሲናገሩ፣ ሸዋሮቤት ላይ አካባቢ ያለው በቂ ማሳያዎች ናቸው፣ ወደ ሌላ ቦታ ሳንሄድና ለማስረጃነት ፍለጋ ጊዜ ሳናባክን። ሸዋ ርቡቢት ላይ ያለው ራሱ በቂ ነው ማለት ነው። በሸዋ ቀጠና ለዛውም ወሳኝ በሆኑ ቦታዎች ላይ ይሄንን ነው እንግዲህ በትነናል ጨርሰናል፣ ለቀማ ላይ ነን። ምሉ ለቀማ ላይ ከሆኑ የወረዳ አመራሮቹ እንዴት በካምብ ውስጥ ልቆ ስሉ አሉ? ካምብ ነው እንዴ መኖሪያ ቤታቸው? አንፃራዊ ሰላም አምጥተናል ካሉ ማንን ነው የሚዋሹው? ይሄ ህዝብ ጆሮ የለውም ወይ አይን የለውም ወይ አይመለከትም ወይ? እንደው ሌላ ቦታ ያለው ከመረጃ ነፃ ሆኖ እንኳን ኔትወርክን በመቆራረጥ እና የተለያዩ ስራዎችን ልክ እንደ ኦሮሚያው በመስራት ህዝቡ አይሰማንም ብሉ አካባቢ ላይ ያለው የሸዋና ሮቢት አካባቢ ላይ ያለው ወይም ደግሞ ቃውተ ወረዳ አካባቢ ላይ ያለው ማህበረሰብ ጆሮ አይን አለው፣ ይመለከታል። ሁሉም እነዚህ አስተዳደሮች መኖሪያ ቤታቸው ውስጥ አይደሉም፣ በካምፕ ውስጥ ነው የሚኖሩት። ተለብቆ ማለት ነው። መከላከያ ካምፕ ሲቀይር አብሮ ይቀይራሉ፣ የሆነ ቦታ ሲያርፍ አብሮ ያርፋሉ። ይሄ የሚባስ ብሎ ፋኖቹ ገብቶ እያጠቁት ነው ማለት ነው። እንግዲህ ሰሞኑን እንደምታውቁት ወደ ከተሞች ሰርጎ የመግባትና መጥቶ የመውጣት ስራዎች ካምብ ላይ ሰርጎ የመግባትና መጥቶ የመውጣት ስራዎች እና እንደዚሁም ደግሞ የፋኖ ቀጠናን እንከባለን ብሎ ወደ ገጠር ወረዳዎች የተፈተኑትን መከላከያዎችን በሚመለሱበት ጊዜ ወደ ካምባቸው በሚመለሱበት ጊዜ አሳሳች እና አስቸጋሪ የሆኑ ቦታዎች ላይ የደፈጣ ስራን በመስራት ጥቃት እየደረሱ ይገኛል እንግዲህ ከምናቀርባቸው መረጃዎች በብዛት አይታችሁ ከሆነ ጠዋት ላይም የነበረኝ መርሃ ግብር ላይ አብዛኛው የደፈጣ ውጊያዎች ናቸው የሚበዙት፣ የደፈጣ ውጊያዎች ናቸው። ይሄ የደፈጣ ውጊያ እንግዲህ ቀደም ስል እነሱ ጥሩ አጋጣሚን አግኝተናል ብሎ ፋኖ ለቋል፣ ማንገድ ከፍቷል፣ ጥሩ አጋጣሚዎችን አገኘን ብሎ ወደ ገጠር ቀበሌዎች ተበትኖ ነበር። ይሄ ወደ ገጠር ቀበሌ የተበተነውን በጓዳ ጎድጓዳ፣ በሸለቆ በዳገት ውስጥ እየጠበቁ ዋጋ እያስከፈሉት ይገኛሉ ማለት ነው። አሁን የደፈጣው ጥቃት ተጠናክሮ ይቀጥላል። ከዚህ በተጨማሪ ደግሞ አመራሮች ላይ የሚወሰደው እርምጃ በስፋት እየቀጠለ እንደሚገኝና ፋኖች ይህንን እርምጃ ወደፊትም እንደሚቀጥሉበት ያስታወቁበት ሁኔታ ነው ያለው። በሌላ መረጃ በቤንሻንጉል ጉምዝ ክልል አስራ ስድስት ሰው በታጣቂዎች ተገሏል። ከዚህ ውስጥ ስድስት ሕፃናት ይገኙበት አለ የተባለው ከኦሮሚያ ጋር የሚጎራበቱበት ድንበር ላይ ነው እንግዲህ ጥቃቱ የደረሰው ተብሏል። እንግዲህ ቢያንስ አስራ ስድስት ሰው መገደሉን ነው እየተሰማው። ከጥቃቱ አስራ አራት ሰው ቆስሏል ተብሏል። ጥቃቱ ትላንትና እሮብ ጠዋት ላይ ነው እንግዲህ ወደ ቀበሌ ገብተው ታጣቂዎቹ ይሄን የፈጸሙት ነው የተባለው። እንግዲህ ኦነግ ሸኔ ሳይሆን አልቀረም የሚሉት የመረጃ ምንጮቹ። ኦሮሚያ እና ቤንሻንጉል ጉምዝ ክልል የሚዋሰኑበት ኩታ ገጠም የሆነ አካባቢ ላይ ነው ጥቃቱ የደረሰ ነው የተባለው። ይህ በእንዲህ እንዳለ ምስራቅ ጎጃም ደጀን ወረዳ ውጊያ እየተደረገ ነው። ውጊያው ዘንብራ ብርጌድ የፋኖ ቡድን ነው እንግዲህ እያደረገ የሚገኘው በአገዛዙ ወታደሮች ላይም ጉዳት ማድረሱን አስታውቋል። ሞጣ ከተማ ወጣ ብሎ ሙገር በተባለው ቦታም ውጊያ ተደርጓል። ሀያ አምስት ሚሊሻና አድማ ብተና ሞትና ቁስለኛ መሆናቸውን የተሰማው ደቡብ ጎንደር እስቴ ወደ ማሰልጠኛ ሲሄዱ የነበሩት ታዳጊ ወጣቶች እንግዲህ ሞቷል። አጃቢዎች ላይም እርምጃ እንደተወሰደ ነው መረጃዎች የሚጠቁሙት። ሌላ በኦሮሚያ ክልል ወለጋ ኪራሞ። ጃርጌዳ፣ ጃርቲ እና አቢ ደንጎሮ ጊዳ እያና የስልክ አገልግሎት ተቋርጧል። ሁለት ቀን ነው የተቋረጠ ተብሏል። እንግዲህ የሸኔ እና የሽመልስ ጦር በህዝብ ላይ ጫና እያደረሱ ይገኛሉ። እዛ አካባቢ እንግዲህ አሁን የጠቀስኳቸው ቦታዎች በብዛት የአማራ ተወላጆች የሚኖሩበት አካባቢ ነው። ስልክ እንዴት ሙሉ ለሙሉ ሊቋረጥ ይችላል? ምንድን ነው የታሰበ? የምለውን ምናልባት ይሄ ማህበረሰብ መረጃ እንዳይለዋወጥና ራሱን እንዳይከላከል ራሱን እንዳይጠብቅ ሊሆን ስለምችል በተገኘ አጋጣሚ ሁሉ ለህዝብ ድምፅ እንድትሆኑ በአክብሮት እንጠይቃለን። ሌላው በደቡብ ጎንደር ጋይንት በሶስት ቦታዎች ላይ የደፈጣ ጥቃት ተፈጽሟል። ነዳጅ ጭኖ የነበሩ ተሽከርካሪዎች ላይም የቦምብ ጥቃት ደርሷል። ም ነው የተባለው አርማጮ፣ ገነቴ፣ ሙሴ ፓምፕ ጠዋት በነበረው ውጊያ ከባድ ጉዳት አስተናግዷል። የብልጽግና አመራሮች የሚገኙበት ወታደሮች ላይም ጥቃት ደርሷል። ነው የተባለው እንግዲህ ወደ ፋኖ ቀጠና የገቡት በሚመለሱበት ጊዜ ነው። እንግዲህ ጥቃቱ እየደረሰባቸው የሚገኘው አማራ ክልል የተለያዩ ከተሞች እንግዲህ አፈና፣ ዘረፋ ባለሀብት ላይ እየደረሰ እንደሚገኝ ተገልጿል። የመንግስት የጸጥታ ኃይሎችም እጃቸው አለበት ተብሏል። ዋና ትኩረታቸው ገንዘብ ማግኘት ነው ያሉት እንግዲህ መረጃ ሰጥተውናል። በአማራ ክልል እንግዲህ በሁለት አይነት መንገድ ነው አሁን ስራዎች እየተሰሩ ያሉት። አንደኛ ስልክ በመደወል ይሄን አክል ገንዘብ አምጡ ይለዋቸዋል ማን ናቸው እናንተ ብሎ በሚጠይቋቸው ጊዜ ፋኖንን ነው የሚሉ በድፍረት እኔ አንድ ነገር እውነት ለመነጋገር ከሆነ አንድ የሚዘርፍ ዘራፊ በምንም ተአምር ምንም ይሁን ምንም ይሁን ማንነቱን አይናገርም እነዚህ ፋኖ ስላልሆኑ ፋኖንን ብሎ የፋኖን ስም የሚያጠለሹ ሆነ ብለው የአማራ ክልል ማህበረሰብ በፋኖ ላይ አመለካከቱን እንዲያጦቅር የሚደረግ ሴራ ነው። ስለዚህ ይሄ ነገር መደረግ ያለበት ምንድን ነው? ፋኖቹ እንደዚህ አይነት ሆና ጨበርባሪዎችን ተከታትሎ በቁጥጥር ስር ማድረግ ይጠበቅባቸዋል። ይሄ ካልሆነ ችግር ነው የሚሉት በርካቶች ሐሳባቸውን እንግዲህ አድማጮቻችን፣ ይሄ በፋኖ ስም የሚደረገው ንግድ ዛሬ ብቻ አይደለም የተጀመረው። ቀደም ሲልም እንዲሁ አይነት ሲያደርጉ ነበር። እንግዲህ በተለይ ሰሜን ሸዋ ሰሜን ሸዋ ወሳኝ የሆኑ ቀጠናዎች ላይ ሸዋሮቢት ከንቲባ፣ የቀወት ወረዳ አስተዳደር እና ምክትል አስተዳደር በመከላከያ ካምፕ ውስጥ መቁሰላቸው በጣም አነጋጋሪ የሆነበት ሁኔታ ነው ያለው። አነጋጋሪ የሆነበት ሁኔታ ነው ያለው። ጥቃቱ በሌሊት ነው የተፈጸመባቸው ተብሏል። እነዚህ ባለስልጣናት እንግዲህ በካምፕ ውስጥ ነው መኖራ አድርገው የሚኖሩት፣ ወደ ቤት ማሄድ አይችሉም። ይሄንን ነው እንግዲህ እናረጋ ከበደ የሚፎክሩት። በጣም አሳፋሪዎች ናቸው። ዛሬ ምን ይናገሩ ይሆኑ የሚሉት በርካቶች ሀሳባቸውን ሰጥቷል። ሌላው ጎንደር ከተማ በተፈጸመው የቦምብ ጥቃት ባለስልጣኑ ተገሏል። ለፖሊሶች ደውሎ ድጋፍ ጠይቆ እንደነበር ተገልጿል። ራሴን ቻል እኛ ጋሙጊያለ ብለው ፖሊሶቹ መልሶለታል። ድጋፍ እንኳን ለመሰጠተት ያልቻሉበት ሁኔታ ነው ያለው እኔ ፖሊሶቹን አመስገኛቸዋል የጎንደር ከተማ ፖሊሶች አልደረሱለትም በቦምብ ጥቃት ተፈጽሞበታል እስከ ወዲያኛው ተሸኝቷል እንግዲህ ፋኖቹ የተለያዩ ቦታዎች ላይ የብልጽግና አመራሮች ላይ የሚወስዱትን እርምጃ አጠናክረው ቀጥሏል በሌላ መረጃ በለንደን የፕሮፌሰር ብርሃኑ ነጋ ልኡካን ቡድን እንግዲህ በለንደን ተቃውሞ ገጥሞታል የለንደን ፋኖቹ ብርሃኑ ነጋ በግልጽ የት አለ ብርሃኑ ነጋ እያሉ ሲፈልጉት እንደነበር ነው የተሰማው። ብርሃኑ ነጋ ለሻይ እረፍት። አድማጮቻችን እንግዲህ ብርሃኑ ነጋ በጣም በሚገርም ሁኔታ በለንደን እየተካሄደ ባለው ዓለም አቀፍ የትምህርት ፎረም 2025 ላይ ነው እንግዲህ ተቃውሞ የገጠመው በዚህ ምክንያት ነው ወደዛ አካባቢ የሄዱት የለንደን ፋኖች እንግዲህ ይለያሉ። የተለያዩ ቦታዎች ላይ እንዲሁ አይነት እርምጃዎችን ነው እየወሰዱ የሚገኙት። ሌላው አብይ አህመድ ህዝብ እየተቃወመ ነው። ኢኮኖሚ እንግዲህ በኢኮኖሚ በኩልም ምክንያ ኢኮኖሚውንም እያጣ የሚገኝበት ሁኔታ ነው ያለው። አሁን ከሱ ጋር የሚወዛወዙት የተወሰኑ የብልጽግና አመራሮች እና እንዲሁም የተወሰነ ወታደር አዛዦቹም በተለያዩ ጥቅማ ጥቅም መፈንቅለ መንግስትን እንዳያስቡ እንዳይከዱት ተገዝቶ ማለት ይቻላል በጥቅም በሆዳደርነት እየተደረገ ያለው አድራጎት ትክክል እንዳልሆነ እና ሕዝቡ እየተበደለ እየተራበ፣ በሀገሪቱ ላይ እየደረሰ ያለው ጫና ከተለያዩ ዲፕሎማሲ የሚሆን በሀገር ውስጥ ባለው ሁኔታዎች እያንዳንዱ የመከላከያ ጀኔራሎች ተጠንቅቆ ያውቃሉ። ሳያውቁ ቀርተው አይደለም። ነገር ግን የእኔ ቤት ከሞቀ የእኔ ቤት ከጠገበ፣ ሌላው ግድ የለኝም በማለት የኑሮ ውድነት የኢትዮጵያን ሕዝብ ቀውስ እያደረገ ማህበረሰቡ ብቻውን በየመንገዱ ሲሄድ ብቻውን እያወራ እንዲሄድ አድርጎታል። ህዝቡን ግራ እንዲጋባ አድርጎታል። የኑሮ ውድነቱ በማንኛውም ነገር ሌላው ቀርቶ ንብረት አለኝ የምለው ራሱ ስጋት ውስጥ የገባበት ሁኔታ ነው ያለው። ይህ ነገር በዚህ አይነት መልክ የሚቀጥል ከሆነ የተራበው ህዝብ ምን ይፈጽምብኛል? እንዴት የተራበ ህዝብ መካከል ወጥቼ ልሂድ የምል ሁሉ ስጋት አለ ጎበስ አካባቢ እየተራበ እያዛጋ አንተ እያገሳ ስቲክኒ በጥርስ ይዘህ ስትሄድ ምን ይደርስብኛል ብለህ አስብ። የራበው ሰው ይበላሃል። ወደፊት ይሄ ነገር በዚህ አይነት መልክ የሚቀጥል ከሆነ በኢትዮጵያ ውስጥ ባለ ንብረት ነን የምሉት በልቶ ጠጥቶ የሚያድሩት ምን ዋስትና አላቸው? ወጥቶ የመግባት የራበው ሰው ዝም ብሎ አይ ጎበስ ዘራፊ ሌባ ለምንድን ነው አማራጭ ሲያጣ ነው ተኝቼ ከምሞት ብሎ እኮ ነው እንደዚያ የሚያደርገው ሰው ለምንድን ነው የሚሰርቀው ሙስና ለምንድን ነው የሚስፋፋው ደሞዙ በቂ ስላልሆነ ነው አስር ብር ፖሊስ አስር ብር ጉቦ ይቀበላል ደሞዙ በቂ ስላልሆነ ነው ስላለ በቃው ነው በቃ አብይ አህመድ ይህንን ስለሚያቅ ጀነራሎችን ከአቅማቸው በላይ ለምንድን ነው ብር ያሸከማቸው ደሞዝ ያሸከማቸው አበል ያሸከማቸው መሬት ያሸከማቸው ከዚህ ውጭ ደግሞ አገሪቱ እንዳትፈርስ ለሀገሪቱ ለራሳቸው ንብረት እንዲያስቡ ከአስመጪና ላኪዎች ጋር እያንዳንዱን ጀነራል ቁርኝት አድርጎ አገናኝቷቸዋል። ከነጋዴዎች ጋር ጀነራሎቹ ተገናኝተው የገቢ ምንጭ እንዲያገኙ የሆነ ቋሚ ንብረት እንዲመሰርቱ፣ ያ ቋሚ ንብረት እንዳይወድምባቸው፣ እንዳይጠፋባቸው ብልጽግና እንዲቀጥል እንዲያስቡ፣ መፈንቅለ መንግስትን እንዳያስቡ፣ በእንደዚህ አይነት ጥቅምና የተለያዩ ነገሮችን በማድረግ ይዟቸዋል። አስቡ። የተራበ ሰው ግን አይለቅህም። አንተ እየበላ ስጋ እየበላ በስቲክኔ ጥርስህ ውስጥ የገባውን ስጋ እያወጣ በየመንገዱ እያገሳ ስትሄድ፣ በየዛፍ ስሩ ወድቆ በየቱቦ ስሩ ወድቆ ቁርስ ያልበላ ሲያዛጋ ስትመለከተው ነጌ በጥርሱ ይነጫሃል። ምንም ጥርጥር የለው። አዲስ ነገር ካልተፈጠረ አዲስ ነገር ካልመጣ ኢትዮጵያ ውስጥ የኑሮ ውድነቱ በዚህ አይነት መልክ የሚቀጥል ከሆነ ሰው ሰውን ይበላል። ሰው ሰውን ይበላል ብዬ ብል ስል ምንድን ነው? እየጠበቀ ማጅራትን እያለህ ያገኘውን እየነጠቀህ ይሄድና ሽጦ ዳቦ ለመግዛት ይፈልጋል። በቃ ሌላ ምንም የምንደባበቀው ነገር የለም። ጎበስ ማንም ተኝቶ የሚሞት የለም። ሌብነት የማያውቆ ሌብነት ይለምዳል። ዘረፋ የማያውቆ ዘረፋ ይለምዳል። ምንድን ነው የሚያስገድደው? ቤተሰብ ያለበት ሰው አለ። ራብ ያስገድዱዋል። ብዙ አይነት ነገሮች ያስገድዱታል። ይሄ ኢትዮጵያ ውስጥ ወደፊት የማይቀር ጉዳይ ነው። አገዛዙ እነዚህን ጥያቄዎች መመለስ ትቶ እየገነባ ባለው ሰራዊት፣ በተለያዩ ጥቅማ ጥቅም በያዛቸው ጀነራሎች፣ የጦር መኮንኖች በመተማመን የእያንዳንዱን ማህበረሰብ የእያንዳንዱን ባለሙያ ጥያቄ ያለመመለስ ደንታ ቢስነትና ምንም አያመጡም የሚል እና ዳኒች አበበ ሲያሾፉ አይታቸዋል። የመኪና ማቆሚያን ሲመርቁ የሐኪሞችን ጥያቄ አንስተው ፖለቲከኞች ሲተቹ ነበር። ይሄ ተቀባይነት የለው። አንድ ቀን ይሄ ህዝብ ገንፍሎ የወጣ ቀን የሚመልሰው የአገር ሽማግሌ የለም። ኦሮሚያ ውስጥ ለሚነሱ አንዳንድ ጉዳዮች ከዚህ በፊት ከስልጣን በጡረታ መልክ ወደ ቤት የተመለሱት ሌሊቱን በሙሉ በሽምግልና ወዲያና ወዲህ ሲዞሩ የነበሩ፣ አሁን የሚነሳው ተቃውሞና የህዝብ ማዕበል እነዚህ ሽማግሌዎች ሊመልሷቸው አይችሉም። ይሄ ደግሞ የጊዜ ጉዳይ እንጂ አይቀርም። ህዝብ እየተራበ ነው። በእያንዳንዱ ቤት ራብ ገብቷል። ህዝብ እየተቸገረ ነው። ህዝብ እየተራበ ነው። ይሄ ህዝብ ውጭ ከወጣ መመለሻ ይሄንን ነው፣ ከሐኪሞቻችን ጎን እንቁም። ሌሎችም ጥያቄ ያላቸው ወጥቶ በዚህ አጋጣሚ ተደብቆ ተራ በተራ መሰለፍ ሳይሆን አብሮ በመሰለፍ ድምፅ መሆን ያስፈልጋል። ክብራትና ክብራን አድማጭ ተመልካቾች የነበሩኝ መረጃዎች እነዚህን ይመስላሉ። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሞቻችን ለሌሎች አድማጭ ተመልካቾችም ተደራሽ አድርጉ።